ማወያሁለቱም ለቀ መዛሙርት ፈታችሁ። ዛሬም ድረስ እነዚያን ካህናት በስልጣን እንዲያስሩ፣ በስልጣን እንዲፈቱ በምድር ያሰሩት በሰማይ እየታሰረ እንዲሆን የፈቱት

ሂዱና የታሰረች አህያ ፈታችሁ አምጡልኝ አለ። ለምን ይህን ታደርጋላችሁ? ለምን የታሰረ አህያ ትፈታላችሁ? ብሎ ቢጠይቃችሁ በሉ እግዚኦሙ የሐስሶሙ፣ ባለቤታቸው ይፈልጋቸዋል ብላችሁ መልሱ አላቸው። እነዚህ አህዮች የተሰረቁ አህዮች ናቸው። ክርስቲያኖች፣ ምን ያሉ አህዮች አልኳቸው? ሌባ ሰርቆ ያሰራቸው አህዮች ናቸው።

ያስታውሳላችሁ ሲወለድ በከብቶች በረት ላይ የተወለደው አሁንም ደግሞ ልደቱን በትህትና በእንስሳት በረት የጀመረ አምላክ በእንስሳት ጀርባ ላይ ተቀምጦ ደግሞ ምድራዊ አገልግሎትን ጨረሰ ማለት ነው። ይሄ ማለት ትህትና ይባላል። ዓለም ሳይፈጠር ንጉሥ የሆነ እሱ የባህሪ ልቅስና ያለው

በአህያ ጀርባ ተጭኖ ወደ ቤተ መቅደስ ሊሄድ ፈለጋል። ምናልባት አህያን ያያችሁ እንደሆነ እኛ እንኳን በስህተት ሰው ስንሳደብ ትምህርት የማይገባው ሰው አህያ ብለን የምንሳደበው በጠቅላላ እውቀት እንዲሆናችሁ አህያ በፍጹም ስደብ ሊሆን አይችልም። አሁን ዘመናዊ ጥናት እንኳን እንደሚያሳየው የሀያ አምስት ዓመት ሜሞሪ ያላት ፍጥረት ብትኖር አህያ ናት። ታውቃላችሁ፣ ሀያ አምስት ዓመት ጌቷንና ጌታዋን ማሰብ የምትችል

በመጽሐፍ ቅዱስ ያያችሁ እንደሆነ ደግሞ አህያ ከሰው በላይ ሆና መልአክ ያየችበት ጊዜ አለ። ያውም ከነቢይ በላይ ነቢይ ሊያየው የሚገባውን መልአክ ነቢዩ ሳያየው አህያዋ አይታ፣ እንዲህም አይነት እውቀትና መረዳት ያላት ፍጥረት ናት አህያ ማለት። ስጋዋ ስለማይበላ ወይ የተጨነችው ስለማታውቅ ሰው በስህተት አህያ ብሎ ሲሳደብ ያሳዝናል። ለማንኛውም ክርስቲያኖች፣ ይቺ አህያ ስጋዋ ስላልተበላ

እንዲያው የማታውቅ የሆነ ነገር ምሳሌ አድገን መሄዳችን ስህተት ነው። ይህን ብዙ ጊዜ የምትሰሙት ይመስለኛል። ክርስቶስ አምላካችን በተናቀችው አህያ፣ ሰው በናቃት አህያ ጀርባ መጫሉ ወይስሩ ከመንተድግት ነፍስ ቶሙ። አዎ የታሰሩም የተሰረቁም አህዮች ናቸው። ግን እነዚህ አህዮች ከአዳም ጀምሮ እስከ ክርስቶስ በጎለ ድረስ የነበረውን ህዝብ ይወክላሉ ብያችኋለሁ። አዳም ይዋል ማለት

ሲሰርቁ የተሰረቁ አያጆች ናቸው። እነሱ መጀመሪያ ከእግዚአብሔር ሰረቁ። ምን ሰረቁ? ጸበለስን ሰርቀው በሉ። ያደለው ምን ነው? አትናቴዎስ የሚባል ሊቅ እንዲህ ይላል፣ ሰብሰን ዘመላኪ ውእቱ ታሕተ እግዚአብሔር። ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ሰረቀ። ወበላ ለዘይታ ዘዘሉቱ ካልተገደለለት እስ ሰርቆ በላ ይላል። አዳምና ሔዋን ጸበለስን ሰርቀው ሲበሉ እነሱ ከእግዚአብሔር ሲሰርቁ፣ ዲያብሎስ ደግሞ እነሱን

መልሶ ሰረቃቸው። ሰረቀና አሰራቸው። ስለዚህ ሲሰርቁ የተሰረቁ አህዮች ማለት የሰው ልጆች ነን። አምስት ሺ አምስት መቶ ዘመን የነበረ የሰው ልጅ ታሪክ ነው። ዲያብሎስ መስረቁ ብቻ አይደለም፣ አሰራቸው። በምን አሰራቸው? በኃጢአት ገመድ አሰራቸው፣ በሞት ጥላ አሰራቸው፣ ባሪያዎቹ አድርጎ አምስት ሺ አምስት መቶ ዘመን በነፍስ ለሰ